ምስጥልን እንደምናምሽታችኋል፣ የተወደዳችሁ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችንን ጀምረናል። አበይት ጉዳዮቻችን አስቀድሞ በኢትዮጵያና በፈረንሳይ መካከል ያለው ግንኙነት ብዙ ዘርፍ ወዳለው ጠንካራ ግንኙነት ተሸጋግሯል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ የተለያዩ የልማት ስራዎች እየተከናወኑ መሆኑን የምዕራብ ጎጃም ዞን አስተዳደር አስታወቀ። ሶሊያና አለህኝ እንዲሁም በምልክት ቋንቋ ትርንጎ የርሳው ጋር አብናቸው ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የልዑክ ቡድናቸው። በፕሬዚዳንት ኢማኑኤል ማክሮን በኤልሴ ቤተ መንግስት አቀባበል ተደርጎላቸዋል በሁለትዮሽ ውይይት ወቅትም ፕሬዚዳንት ማክሮን በታህሳስ 2017 ዓ.ም ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም አብረው ገምግመዋል ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ የባህል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር የፈጠሩ መሆናቸው እንደ ተጠበቀ ሆኖ በፓሪስ የነበራቸው ውይይት በኢኮኖሚው መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ ነበር። ፈረንሳይ የኢትዮጵያ እዳ ክለሳ ሂደት ቁልፍ ደጋፊ እንደሆነች ይታወቃል። ከ2010 ዓ ም ጀምሮ ፈረንሳይና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው የሰሩ ሲሆን ይህም በከፍተኛ የመሪዎች ጉብኝት፣ ስትራቴጂካዊ ስምምነቶች ብሎም በብዙ ዘርፎች በተጀመሩ የጋራ የስራ ሂደቶች የታየ ሆኖ ቆይቷል። በታሳስ ወር 2017 ዓ.ም ፕሬዝዳንት ማክሮን ወደ ኢትዮጵያ በድጋሚ መጥተው ፈረንሳይ የኢትዮጵያን የኢኮኖሚ ሪፎርም እና የዕዳ ክለሳ በተመለከተ ያላትን ድጋፍ በድጋሚ አረጋግጠው ነበር። በጉብኝቱ ፕሬዝዳንት ማክሮን የኢትዮጵያን የዕዳ ክለሳ ስራ ምልዑ በሆነ መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ መስጠትን አስፈላጊነት አጽንኦት ሰጥተው ነበር። ባለፉት ሰባት አመታት በኢትዮጵያና በፈረንሳይ ያለው ግንኙነት ብዝሃ ዘርፍ ወዳለው ጠንካራ ግንኙነት ተሸጋግሯል። ይህም በሁለቱ መሪዎች የነቃ ተሳትፎ የተጠናከረ ነው። ህዝቡ ከጸጥታ አስከባሪዎች ጋር በመቀናጀት የተገኘውን ሰላም እንዲያጠናክር በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪ እና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሞሐመድ አሳሰቡ። ያገኘነውን ሰላም የሚነጥቀንን ለመከላከል ተዘጋጅተናል ሲሉም በሰሜን ሸዋ ዞን የሚዳወረው መውረዳ የሬማ ከተማ ነዋሪዎች ገልጸዋል። ኢብራሂም ማመድ ተጨማሪ ያለው ከሰሞኑ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሐመድ ና ሌሎች የክልሉ እንዲሁም የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች የሀገር መከላከያ ሰራዊት የክልሉ የጸጥታ አመራሮች በሰሜን ሸዋ ዞን በተለያዩ ወረዳዎች በቀበሌ ደረጃ ህዝቡን ስለሰላምና ልማት እያወያዩ ነው ሜዳ ወረሞ ወረዳ ሬማ ከተማ በነበረው ውይይት ህዝቡ ሰላሙን በራሱ እንደሚጠብቅና ልማትን እንደሚፈልግ ሀሳብ ሰጥቷል አመከምናምን ኮኑናል

እዛው ግዴሉን እንጂ ወርደን አሉበት ተረባካችሁን እላለሁ። አንበቃቀልም፣ ይበቃናል ነው። በውሃ ጥም እየሞትን ነው፣ በአቦራ እየሞትን ነው፣ በኑሮ ውድነት እየሞትን ነው። ዛሬ አንድ ሳሙና ሰባብር ሆኗል። እኛ ውጭ ያሉትን እንለምናለን፣ ጫማቸውን እየሳምን እንለምን። አሁን እያመጣን ነው፣ ይሄው መጥተዋል፣ የመጡ አሉ። የቀሩትንም እንለምናለን ለምን እናመጣለን ችግሩ አንገብግቦናል ወረዳ ይመለስልን ነው የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ የአካባቢው ነዋሪ ያገኘውን ሰላም ለማጠናከር እና የልማት ጥያቄዎችን ምላሽ ለመስጠት እንደምንሰራ ላረጋግጥላችሁ እወዳለሁ ብለዋል የአስፓልት መንገድ ይሄ 12 ኪሎ ሜትር መጠየቅ ወረዳ ይሁን ብሎ መጠየቅ ውሃ በደንብ ይሰራልን እኛም እንደ ማንኛውም አካባቢ እንልማ እንለወጥ ያላችሁትን ጥያቄ እስከ ዛሬም ስለ ሬማ ተሟግቻለሁ። ከነገ ጀምሮ አሁን ስመለስ ቀጥዬ ስለ ሬማ እሟገታለሁ እጠይቃለሁ የሚገባቸውን እንድታገኙ አረጋለሁ። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሐመድ ሕዝቡ ከጸጥታ አስከባሪዎች ጋር በመቀናጀት ያገኘውን ሰላም ሊያጠናክር ይገባል፣ መንግስትም የሕዝቡን የልማት ጥያቄዎች ለመመለስ ይሰራል ብለዋል። ንገሯቸው፣ እነሱ ምከሯቸው፣ ይምጡ፣ ደውሉላቸው፣ ኑ ው እየተቀበለ ነው። በፍቅር ማቴ ኮሎኔል ማቴ እና የሱ ቲም መከላከያ ሰራዊት ይኸው ሚሊሻው በፍቅር እየተቀበለ ነው። አይቷል ያው ማረጋገጫ ልጆቹ አሉ። መንግስት ወደ ሰፊ ሆኗል ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው። ኑ በሏቸው። ሰላማችሁን፣ መጠበቅ ራሳችሁን ለመቻል የጀመራችሁትን ስራ አጠናክራችሁ ቀጥሉ። ይህን ታረጋግጣላችኋል። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ የተለያዩ የልማት ስራዎች እየተከናወኑ መሆኑን የምዕራብ ጎጃም ዞን አስተዳደር አስታወቀ። በጸጥታ ችግሩ ምክንያት ተቋርጠው የነበሩ የአስፋልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። የዞኑ ዋና አስተዳዳሪ አቶ እድሜ አለም አንተነ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። ተጨማሪውን ከንጉስ ስንታየውን እንከታተል። የአካባቢው ሰላም እየተሻሻለ በመምጣቱ የተለያዩ የልማት ስራዎችን ማከናወን እንደተቻለ የምዕራብ ጎጃም ዞን አስተዳደር አስታወቀ። የዞን ዋና አስተዳዳሪ አቶ እድሜ ያለማንተናህ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። በመግለጫውም በዞኑ ያጋጠመውን የጸጥታ ችግር ለመጠልበስ የጸጥታ ማወቅሩን በማደራጀትና ህብረተሰቡን በማሳተፍ አሁን ላይ የሰላም ሁኔታው እየተረጋጋ መሆኑን ዋና አስተዳዳሪው ተናግረዋል። ከመስከረም 2016 በኋላ የሀገር መከላከያ ሰራዊታችን የክልሉ የጸጥታ አቅም በጋራ በመሆን የፖለቲካ አመራሩም እንዲሁ ከነበረበት መበታተን ወጥቶ ወደ አንድ በመምጣት መንግስት በሚሰጠው አቅጣጫ መሰረት ሰላም እንዲሰፍን ከፍተኛ የሆነ ጥረት ሲያደርግ ቆይቷል። ከዚህ ይህን መነሻ በማድረግም በዞናችን ውስጥ በአብዛኛው ወረዳዎች ላይ አንጻራዊ ሰላም የነበረ ቢሆንም አሁን ባለው ሁኔታ ደግሞ በተለይ በ2017 በጀት ዓመት በሁሉም ወረዳዎቻችን ላይ የመንግስት ስራ ወይም ደግሞ መንግስት መዋቅሩ የጸጥታ ስራውን ብቻ ሳይሆን የልማት ስራዎችንም አብሮ ጎን ለጎን እየሰራ ያለበት ሁኔታ ነው ያለው። በብዙ ቦታዎች ላይ እንደምታዩት አሁን ባለው ሁኔታ ህብረተሰቡ ሰላምን መፈለግ ብቻ ሳይሆን ለሰላም ያለውን አስተዋጽኦ በግልጽ እያሳየን ያለው መንግስትም በተደጋጋሚ ባቀረበው የሰላም ጥሪ መሰረት በርካታ ታጣቂዎች የሰላም ጥሪውን መቀበላቸውን ያነሱት ዋና አስተዳዳሪው በተሰራው የሰላም ማስከበር ስራ ህብረተሰቡ ወደ ሁለንተናዊ እንቅስቃሴው እየተመለሰ ነው ብለዋል። መንግስት ለሰላም እየሰጠውን አማራጭ ተቀብሎ በዚህ የታጠቁ ኃይሎች እጃቸውን ለመንግስት ወይም ደግሞ ወደ ሰላም ውይይት፣ ወደ ድርድር እንዲመጡ የማድረግ ግፊቱ በሁሉም የህብረተሰብ ክፍል ከወጣት ጀምሮ ሴቶች፣ ሃይማኖት አባቶች፣ ምሁራን አሁን ባለው ሁኔታ ላይ ለሰላም ያላቸው ግንዛቤና ለሰላም ያላቸው አቋም እያደገ የመጣበት ሁኔታ ነው ያለ፣ ማለት ነው። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ በርካታ የልማት ስራዎች እየተከናወኑ መሆኑን ያነሱት አቶ እድሜ ያለም በጸጥታ ችግሩ ምክንያት ተቋርተው የነበሩ ሰባት የአስፓልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። ወደ ሰባት የሚሆኑ የአስፓልት ፕሮጀክቶች አሉ። ያው እንደሚታወቀው ከጅጋ ቋሪት ወደ 59 ኪሎ ሜትር የሚሆን መንገድ አለ አሁን ይሄ ስራ ላይ ነው ያለው ማለት ነው ውስጥ የአስፋልት ንጣፍ ስራም እየተጀመረ ያለበት ሁኔታ ነው ያለው። ከአርብ ገበያ ሰከላ ቲሊሊ ወደ 61 ኪሎ ሜትር ከደንበጫ፣ ፈረስ ቤት አዴት 69 ኪሎ ሜትር አለ። ማንኩሳ ብርሸለቆ 35 ኪሎ ሜትር አለ። ቡሬ ሽንዲ ጎመር 43 ኪሎ ሜትር አለ። የደብረ ማርቆስ ዚገም ወደ ቻግን የሚሄድ 78 ኪሎ ሜትር አለ። የቡሬ አጋምሳ መንገድ አለ። አንዳንዶቹ በጥሩ ሁኔታ እየሄዱ አሉ። አንዳንዶቹ ደግሞ የራሳቸው የሆኑ የኮንትራክተሮች ችግር አለ። ዞሮ ግን ህብረተሰቡ በእነዚህ መንገዶች ላይ የነበረው ያለው ተሳትፎ በጣም ከፍተኛ ነው። የጸጥታ ችግሩም ለእነዚህ መንገዶች ግንባታ እንቅፋት ያልሆነበት ጊዜ ቢኖር ይሄ 2017 ነው ማለት ነው። ህብረተሰቡን የሰላም ባለቤት በማድረግ ጫካ ያሉ ወገኖች የሰላም ጥሪውን እንዲቀበሉ አሳስበዋል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን የኢትዮጵያ ፌዴራል ፖሊስ አስታወቀ። ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋዋን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የሕሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወጥ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ሕግ በማይፈቅደው ሁኔታ የዜጎችን ሕይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል። በዚህ አጋጣሚ ህዝባቸውንና ሕግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል አስታውቋል።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 ዜናዎቻችንን ከማጠቃለላችን በፊት አበይት ጉዳዮቻችንን በድጋሚ እናስታውሳችሁ። በኢትዮጵያና በፈረንሳይ መካከል ያለው ግንኙነት ብዝሃ ዘርፎ ወዳለው ጠንካራ ግንኙነት ተሸጋግሯል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ የተለያዩ የልማት ስራዎች እየተከናወኑ መሆኑን የምዕራብ ጎጃም ዞን አስተዳደር አስታወቀ። ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና አጠናቀናል። ሶሊያና ለህኝ፣ እንዲሁም በምልክት ቋንቋ ትርንጎ ኤርሳው ጋር አብናችሁ ቆይታ አድርገናል። መልካም ምሽት።